ማንም ሰው እንዳይሰማ ብሎ አስጠንቅቆትም ብቻቸው ወጥተው ሚስጥር አውርተዋል። ያወሩት ሚስጥር ስለ ሄለን መሆኑን ብናውቅም ሚስጥራቸውን ግን ሁለቱ ጋ ይዘው እሷ በሚስጥር የምታደርጋቸውን ነገር እነሱም በራሳቸው መንገድ ስለ እሷ ማንነትና ምን እንደምትሰራ ምን እንደምታደርግ ጀርባቸው ምን እየሰራች እንደሆነ ለማወቅ ለብቻቸው እየጣሩ ነው ያሉት። አዶናይም ለሞኩ ምንም ነገር የምታቀውንና የሰማሆን ወይም ደግሞ የተጠራጠርከውን ነገር ማንም ትንፍሽ እንዳትል እኛ በራሳችን መንገድ ያለውን ነገር እናጣራለን ብሎም መኩን አስጠንቅቆታል። አዶናይም የአባቱ ሞት በጣም ስላሳስበው ና ስላስጨነቀው ከዚህ ጀርባ ሄለን ትኖራለች ብሎ ሙሉ በሙሉ ባያምንበትም አንዳንድ ጥርጣሬዎችና አንዳንድ ምልክቶች ግን እያየ ነው ያለው። ምክንያቱም አባቱን ያመላልሰው የነበረ መኪና በጣም ከዚህ ቤቱ ጋር ቅርርብና ከዚህ ቤት ጋር ግንኙነት እንዳለው ካወቀ በኋላ ስለ ሄለን ያለው አስተሳሰብና አመለካከት ሙሉ በሙሉ ነው ተቀየረውም እርግጠኛ እስከሚሆን ድረስ ጊዜና ቦታ እየጠበቀ ነው እንጂ ከሄለን ጀርባ አንድ ነገር እንዳለና የሆነ የተደበቀ ሚስጥር፣ ማንነት እንዳላት እየጠረጠረ ነው ያለው። ከሄለን ጀርባ ያሉት ህጻናቶች ምንድናቸው? ማናቸውስ? ሄለን ምንድን ነው የምትሰራው? ስለምን ህጻን ነው እየተወራ ያለው? ብሎም ራሱን ለብቻው እየጠየቀ ነው ያለው። እኔንኝ የተሳሳትኩት ወይስ እነሱ ናቸው? ምንድን ነው እየሰማው ያለሁት? ብሎ እየተጨነቀ ያለው አዶናይም አሁን ላይ ላይ ግን የሄለን ነገር በጣም ያሳስበውና ያስጨነቀው ነው የሚመስለውም። ስለዚህ ከጀርባዋ ያለውን ነገር በሚስጥር አድርጎ ከመኩ ጋር ተባብረውም የእሷን ማንነት ለማውጣት እየጣሩ ነው። መኩን ንያትን ሰሞኑን አይቷት ስለማያቅ አንድ ቤት ይኑሩ እንጂ ንያት ያለችበት ሁኔታና ያለችበት ጭንቀት እንደ ልብ ከሰዎች ጋር ለመገናኘትና ወይም ደግሞ ከቤተሰቦቿ ጋር ለማውራት እድል ስላልሰጣትም ክላሷ ውስጥ ቁጭ ብላ እንባዋን እያፈሰሰች እያለ መኩ ሲመጣባትም እንዳልተፈጠረ አይኖቿ አንጠራርጋ ወንድም የመጣ ሆይና እስቲ ያርፍ በል ብላ አረፍ ካደረገችው በኋላ ጎም ስለመሄድና ወይም ደግሞ የምናወራው ነገር አለ ተባብለን ጊዜ ስላጣን መገናኘት አልቻንም፣ ሁን ግን ማውራት አለብን ብሎ ሲላት ሄዳለሁ ብለህ ብቻ ልቤን ድጋሚ እንዳትሰብረው ስለመሄድ በፍጹም እንዳታወራ ብትለውም እዚህ ቤት ውስጥ ተቀምጦ መዋልና ያለ ስራ ቁጭ ማለቱ በጣም ከብዶኛል፣ እንደዚህ ስሰቃይና እንደዚህ ስሆን አላሳዝንሽም ወይ ቢላትም ፍጹማት ታሳዝነኝም ግን ወደዛ ለመሄድ በፍጹም እንዳታስብ አብረሄ መቆየት አለብህ ብትለውም እሱ ግድ እንደሚፈልግና እዚህ ቤት ውስጥ መቀመጥ እንደማይፈልግ ቢነግራትም እሷ ግን ጭንቀቷና ሐዘኗ ስለበዛባት ባክህን መሄድ ያለብህም እስቲ ቢያንስ እንኳን ትንሽ የቀፈኝ ብላ ወንድሟ አቅፉ ውስጥ ገብታለችም። ሚያት የደረሰባት ሐዘንና የደረሰባትን መከራ ለብቻዋ አፍና ብትይዝም አንድ ሰው እንኳን ለቤተሰቡ ተናግራ ጭንቀቷና ሐዘኗ እንዲቀላት ብታረግ ብለን ብናስብም እሷ የቤተሰቦች ሀዘን ከምንም ነገር አይበልጥም ብላ የደረሰባትን ሀዘንና መከራ ለብቻ እያሳለፈች ስለሆነ ሀዘኑና ድካሙ እየበረታባት ነው ያለው። ወይ ለእህቷ ወይ ለወንድሟ ወይም ደግሞ ለእናቷ እንደሚስጥር አድርጋ ለአንድ ሰው ብትናገር እንኳን ጭንቀቱና ሀዘኑ ሊቀላት እንደሚችል ያልተገነዘበች ሁሉንያት የደረሰባትን ነገር ለብቻ እያብሰለሰለች የራሷንም ወይም ደግሞ ተስፋዋን በሙሉ አርቃ እየቀበረች እንደሆነ ነው የሚሰማን። ሰዎች ሲጠይቋት ምንም አልሆንኩም ትላለች። የገረጣ ፊቷና ግን ሀዘኗ ፊቷ ላይ ቁልጭ ብሎ እንደሚታይ ማንም ሰው የሚክደው አይደለም። ሲጠይቋት ልትናገር አትችልም። ሀዘኗን ለብቻዋ ለመወጣት ያሰበችና ምስጢር አድርጋ ልታቆየው የፈለገች ነው የሚመስለው። ምክንያቱም ለወንድሟ ለመኳንንት አንተማ ከዚህ ከሄድክ እኔ ማብሬ ክሄዳለሁ አለበለዚያ ግን እዚህ መሆን አለብህ ብትለው አንቺማ እዚህ ነው መሆን ያለብሽ ልትወኝ ነው ወደዛ ተመልሰሽ የምትሄጁ ቢላትም እዚህ መኖር በጣም ደክሞኛል ወይም ደግሞ ሰልችቶኛል ብትለውም እቺ ግን እዚህ ሆነሽ ህልማችንና ለእናቴ የገባሽውን ቃል ማሳካት አለብሽ ብላትም እሷ ግን በውስጡ አለብችዋ ህልማችሁንም ወይም ደግሞ ተስፋችሁን በሙሉም አሪቄ እንደቀበርኩትና ና እንደገደልኩት ማ በነገር ህያለች በውስጡ አለብችዋ ታወራ ነበረ። አዶናይ ስለ ሄሌን የሰማው ነገር ከአባቱ ሞት ባልተናነሰ ያስጨነቀውና ያሳሰበው ነው የሚመስለውም ጉዳይ የሰማውን ነገር በግልጽ ማውጣት ባይፈልግም በራሱ መንገድ ግን የሄልን ማንነትና ምን እንደምትሰራ ከጀርቧ ምን እያደረገች እንደሆነ ለማወቅ በጣም ከመጓጓቱ የተነሳ ክላሷ ውስጥ ገብቶ አንድ የሚስጥር ሪኮርድ ወይም ደግሞ ድምጿን ስት ከሌላ ሰው ጋር ስታወራ ወይም ደግሞ ሚስጥሯን ስታወራ የሚቀዳ ግር ካልገዋ ጀርባ እያስቀመጠ ነው ያለው። ያንን ነገር በማድረጉ ግን በር ለብቻ ሆኖ ትክክል እየሰራሁ ነው ወይ ይሄ ነገር ይሄ አስተሳሰቤና ይሄ አካሄድ ወደ ትክክል መንገድ እየወሰደኝ ነው ወይ እያለ ራሱን ቢጠይቅም ካአልጋው ካልጋው ጀርባ አስቀምጦም የሷን ማንነትና ምን እንደምታረግ ለማወቅ የፈለገ ነው የሚመስለው። ዶና እያደረገ ያለው ነገር ትክክል ይሁን አይሁን ባያቅም፣ ግን አሁን ላይ ግን ስለ ሄለን ማንነት ማወቅ የግድ ስላለበትም አንድ የድምፅ መቅጃም ካልጋዋ ጀርባ አስቀምጧል። ኤልሻዳይ መሲና ታዲ ሲያወሩ ስለ አያያቻቸው ስለነበረም ስለምንድን ነው አፋችሁን ገጥማችሁን የምትንሾካሸኩት ብላ ታዲን ብትጠይቃትም ዲ ምንም ነገር እያወራን አልነበረም ሰላም እያልኳት ነው ብትላትም እንኳን ኢንሻዳ እየተጠራጠረችውና ወይ ደግሞ አንድ ሚስጥር አላቸው ብላ ስላሰበችም ያወራራችሁማ የሰላምታ ሰላምታ ስለማይመስል ምን እንደምታወሩ በይ ንገሪኝ ብላ ስትላት እንዲህም ምንም አላወራንም። አንቺ ልጅ ግን ችግርሽ ምንድነው? የዚህ እዚህ ቤት መጥቼ ሰዎችን ሳወራ ለምን ታወሪያለሽ የምትይኝ ቅናት አለብሽ ወይ ብትላትም ፍጹም፣ እንዴት አድርጌ ነው በሷ መቀናው? እሷኮ የኛ የቤት ሰራተኛነች ነች ብላ አትበል እንጂ ስላወሩት ነገር ማወቅና ወይም ደግሞ ታዲያ አንድ ነገር ልትነግራት እየፈለገች ነው የሚመስለው። ታዲም ምን እያልሽ ነው እዚህ ቤት እኮ የምመጣው እኔ አንቺን ብዬ አንቺ ጓደኛዬ ስለሆንሽ ነው እንጂ ከመዚህ ጋር ምን አይነት ሚስጥር ይኖረኛል ወይስ ደግሞ ምን ላወራ ችላለሁ? ብላ ታዲ ብጠይቃትም ይህንን እኮ ለእኔ መመለስ ያለብሽ አንቺ ነሽ ብላ ኤልሻዳይ ታዳን አፋጣታለች። ኤልሻዳይ ምንስ እኔ አንቺን እንደ ጓደኛ ይሻለሁ እንጂ እንጂ ግን በፍጹም እንደ ጓደኛ እያየሽኝ አይደለም ከሆነ ከዋላይ የምታሰሪውና ወይም ደግሞ አንድ ሚስጥር አለ ምትላት ነበር የሚመስለው ታዴም፣ ግን እኔ ምኮ እዚህ ቤት የምመጣው አንቺ ጓደኛዬ ነሽ ብዬ ነው እንጂ ከጀርባዬ ሌላ ምንም ነገር የለም ብትላትም፣ ኤልሻዳይ ግን አልተዋጣላትም። ታዴም በኤልሻዳይ ጥያቄ በጣም ስለተናደደችባት ሁለተኛ እንደዚህ አይነት ጥያቄ ግን ብታንሽልኝ የመጨረሻችን ነው የሚሆነው ብትላትም፣ ኤልሻዳይ ግን እንደዚህ እንዳላስብና ወይ ደግሞ ሙሉ በሙሉ ጓደኛዬ ነሽ ብዬ እንድል ከፈለግሽም ታወሩ የነበሩትን ነገር ንገርኝ ብትላትም፣ ታዴ ግን ልትነግራት አልቻለችም። አዲሜል ሻዳይ ጥያቄ በጣም ስላናደደትና ና በሳጫት ሁለተኛ ጠግቢ እንዳትደርሺ ብላ ጥላ ልትሄድ ስትልም በሩ ተንኳቅቶ ኤል ሻዳይ ወንድም ቤሉል ይመጣና ወሪያቸውን ያቋርጣቸዋል። ሻዳይ ወንድሟን ስታዩ ሲያወሩ የነበሩትን ነገር በሙሉ ረስታ በወንድሟ መምጣት በጣም ተገርማና ተደንቃ እንባ እስከሚተናንቃ ድረስና ሰላም ማለት እስከሚያቄታ ድረስ እንደናፍቀችውና እሷም እሱን ከተነጋገሩ በኋላ ፎ ሰላም ይባባላሉ። ሻዳይም ለወንድሟ ማለትም ለበሉል እስካሁን ድረስ ለምንድነው የቆይኸው? በጣም ናፍቀኝ የነበረ አንተ ግን በጣም ጨካኝ ነህ፣ ብላም የናፍቃትን ወንድሟን ደጋግማ ካቀፈችው በኋላ እሱም መሄድ እንዳለበት ሲነግራቸውና ክላሱን ለቆ ይወጣል። ስም ሄለን ሁሉንም ነገር ስላወቀችባትና ነው መተሽ እናወራለን ብላ እያስፈራራቻት ስለነበረ በድንጋጤና በስሜት ለቶሚ ቴክስ አድርጋለት ነበረ። ይሄንን ጉዳይ ደግሞ መሲ በአካል ከማታቀው ወይም ደግሞ ወደዋለው በአካል እንገናኝ ካለችው ሰው ጋ በስልክ ስታወራም እሱም ለምን ነገርሽው መንገር አልነበረብሽም ለምን ተናገርሽ ብሎ ሲላትም እሷ ደግሞ ምንም አማራጭ አልነበረኝም እና ፊትለፊቷ ሄጄ መሞት ስላልነበረብኝ የግስት አድርጌ የለት ነገር የዋለው ብትለውም በቃ የተፈጠረው ነገር ተፈጥሯል። በቃ ከእንግዲህ በኋላ አንቺ መጨነቅ የለብሽም በማንኛውም ነገርና በማንኛውም ጉዳይ ከአንቺ ጋር ነኝ ብሎ እያጽናናት ባለበት ሰዓት ነበረም ሄለን የመጣችባት መሲን ሄለንም የሄለን መምጣቷን ስታይ የምታወራውን ስልክ አቋርጣ መጣሽ እንዴ ትዬ ብላ በድንጋጤና በመርበትበት ድምጾች ሄለን ስታናግራት ሄለንም ምን አይነት ንቀትና ምን አይነት ድፍረት ቢሆን ነው ነይ ብዬሽ ያል መጣሽም እኔ ቤት ውስጥ እየኖርሽ የኔን እንጀራ እና የኔን ህል ውሃ እየጠጣሽ ለእኔ ድፍረት ና የዚህን ሃል ንቀት ያሳየሽ ለምንድን ነው ብላ ብታስፈራራትም እዚህ ግን ብንደዛ ሆኖ አደለም፣ እዚህ ችግር ስለገጠመኝ ና ስላልተመቼ ነው ብትልም ሄለን ግን ለእኔ ያለሽ ንቀት እንጂ ስላልተመችሽ አደለም፣ ብላ እያስፈራራቻት ነ ሄለንም መሲን ምን አይነት ድፍረት ና ምን አይነት ንቀት ቢኖርሽ ነው ከኔጋ ጋ እንደዚ አይነቶች ድብብቆሽ ና ድፍረት እያደረግሽ ያለሹ ብትላትም እዚህ ግን እኔ በፍጹም አንቺን አልደፈርኩሽን ወይም ድፍረት አይደለም ስላልተመቼ ነው ብትልም ሄለን ግን አልተዋጠላትም። ሄለንም መሲን እያስፈራራቻትና እያስጨነቀቻት ነበረም። ሄለንም መሲን በቤተሰቦቿና ወይም ደግሞ በደካማ ጎኗ ገብታም ቤተሰቦችሽኮ መጠለያና ወይም መጠጊያ ስለሌላቸው ነው እዚህ ያረፉት ብላም በደካማ ጎኗ ልታስፈራራትና ልታስጨንቃት ነበረም። መሲም ከሄለን ጭንቀት ለመገላገል የቤሉልን መምጣት ስታይ ዘላ ካቀፈችው በኋላ መቼ እንደመጣ ስትጠይቀውም ትንሽ ቆይቼ ነበር በረ ቅድም ስመጣ እኮ የለሽም ቢላትም፣ አሁ ክፍሉ ውስጥ አልነበርኩም ብላ እያለችው ሳለም ሄለን ንግግራቸውን አቋርጣቸው እኔንም ሰላም ይበለኝ እንጂ ብላም የቢሉልን ትኩረት ለመሳበር። ቤሉልም ለመሲ ስልክ ስደውልልሽ ራሱ አታንሽ ምን ሆነች ነው ቢላትም፣ ሄለን ግን ቶሎ ፈጠን ብላ መሲ ኮ ምንም አታስታውስም ነበር ዛሬ ገና ነው ያስታወሰችውም ብላ ታመሟንና እስከ ዛሬ ድረስ ምንም እንደማታስታውስ አሁን ግን ሙሉ በሙሉ እንደምታስታውስ አድርጋም ለቤሉል ነግረዋለች። ቤሉልም የሰማውን ነገር ማመን ቢያቅተውም እናቱ ያለችውን ነገር ግን አምኖ ተቀብሏል። ሄለንም ልጇን ካቀፈችው በኋላ በጣም ናፍቀሄ ነበር ይሄን ሁሉ ጊዜ ለምንድነው እየቆየ ሆ ብላ ስትልም መሲም በውስጧ በደፋሽ አንቺ አስመሳ የእግዚአብሔር ምናለችን ሴትዮ ብት ደፋት በውስጧ እየተመኘች ነበረ። ሄለን የናሆም ቤት ውስጥ መገኘት ሁሌም የሚያስጨንቃትና የሚያሳስ ጉዳይ ነው። ምክንያቱም ናሆም ስለ ሄለን ሁሉንም ነገር ጥንቅቅ አድርጎ ስለሚያቅና ማን እንደሆነችና ምን እንደሆነች ልቦና ስለሚያቅም ስታየውና ወይም ደግሞ ቤት ውስጥ ሲመጣ ሁሌም ቢሆን ደስ አይላትም። ዛሬም ቤት ውስጥ በመገኘቱ በጣም የተገረመችና የተደነቀች ብትመስል አይመስልም ይህምስል ሰላምታ ካቀረበችለት በኋላ ግን እናነ ወይ እንዴነህ ብላ ስትለውም ናሆም የእሷ ነገር ሸርና ተንኮል እንደሆነ ስለገባውም ደህንነቴ በጣም ያሳስበሽ ትመሻያለሽ ብሎ ጥያቄ ቢያቀርብላትም አሁ ደህንነትህ ያሳስበኛል፣ እኛ ኮ ቤተሰቦችንህን ብትለውም የፌዝና የቀልድ ወይ ደግሞ የሽሙጥ እንደሆነ ስለገባው ናሆምም እኔና አንቺማ ቤተሰብ አይደለንም ሲላትም ብዙም የከፋትና ቅሬ ያላትም አትመስልም። ናሆም ግን ቀጠላ አድርጎ ቤተሰቦች የአንቺና ወይምና ሌሎቹ ሳይሆኑም የኔ ቤተሰብ ቤሉል ብቻ ነው ብሏታል። እዚህ ቤትም የምመጣው ለምንና ለማን እንደሆነ ጠንቅቀኝ ስለምታውቂኝ ድጋሚ እንደዚ አይነት ጥያቄ ባትጠይቅኝ መልካም ነው። እሷን ቤሉሉን ፈልገ ከሆነ እዚ ቤት ውስጥ መምጣት አይጠበቅብም። እሱን በግልህ ወይም ደግሞ ሌላ ቦታ ማግኘት ትችላለህ ብትለውም ይሄ ቤት እኮ የአንቺ ብቻ ሳይሆን የእኔም ወይም ደግሞ የቤተሰቤ ነው። እዚ ቤት ውስጥ ያደግኩበትና ወይም ደግሞ ይሄ ቤት እንደ ቤቴ ነው ቢላትም ህልምና ቅዠቱን ብታቆም ይሻልሃል መመኘት ግን አይከፋም ብላ ቀልዳበታለችም። ናሆምም የጊዜ ጉዳይ ነው እንጂ ማንነትሽና ወይም ደግሞ ሴጣንነትሽ መጋለጡ የማይቀር ነው ወይም ደግሞ የጊዜ ጉዳይ ነው እንጂ ከዚህ ቤት ተመንቅረሽ መውጣትሽ የማይቀር ነው ቢላትም፣ እሷ ግን አባባሉን እንደ ፌዝና ወይም ደግሞ እንደ ቀልድ አይተዋለችም። ምኞትህንና ሀሳብህን በሙሉ አድንቅልሃለው ግን አንተ የምትለውና የምታ የምታስበው ነገር በፍጹም የማይፈጠር ነው ብለዋለች። በሌላ በኩል ናሆም ቶሚን ፈልጎ ስልክ ሲደውልለት ስልኩን የሚያነሳው ሌላ ሰው እንደሆነ ካወቀ በኋላም ስልኩን ያገኘው ሰውዬ ወድቆ ነው ያገኘሁት ብሎ ሲላቸውም፣ ለምንድን ነው የሰው ስልክ የምታነሳው? ስልኩን ለባለቤቱ ስጠው ቢለውም፣ እኔ ወድቆ ስላገኘሁት ነው ከፈለክ የወደቀበት ጥልልኝ መልሰ ማግኘት ትችላለህ ብሎም የቶሚ መጥፋትና ወይም ደግሞ ቶሚ በአሁን ሰዓት እንደጠፋ አብስሯቸዋል። ሆምም ሄለንን ቶሚ የት እንደሄደና ወይም ደግሞ የት ብሎ እንደወጣ ቢጠይቅ ሲጠይቃትም ምንም አልነገረኝም ብላ ብትለውም፣ ሄለን ግን የቶሚ መጥፋትና ወይም ደግሞ ስልኩን ሌላ ሰው እንዳነሳው ስታቅ በጣም ተጨንቃና ተደናብራም ወደ ላይ ክላስ ወታ ቴዲ ጋ ደውላ እጅህ እንደሌለበት ተስፋ አደርጋለሁኝ እጅህ የለህበትም ወይ ቶሚ ጠፍቷል ብትለውም፣ ቴዲ ግን ከእንግዲህ በኋላ እኔ ጋ እንዳትደዊ እኔ ጋ የምትደዊው ለስራ ጉዳይ ብቻ እንደሆነ ነግሬሻለሁኝ ኩም ስለ አንቺ ስለ ጉል ጉዳይሽ ምንም የማያገባኝም ብላ ቢላትም እሷ ግን በፍጹም እጅ ካለብህን እጅህ ካለበትና ወይም ደግሞ እዚህ ጉዳይ ውስጥ ካለህበት ያበቃልሃል ብትለውም እሱ ግን የፈለገሽን ነገር ማድረግ ትችያለሽም እኔ ከአንቺ ህይወት ጋር ምንም አያገናኝም ብሏታል። ምክንያቱም ከዚህ በፊት ከእሷ ጋር ሲሰራ የነበረው ስለሚወዳትና ስለሚያፈቅራት ስለነበርም እሷ ደግሞ ስለ እሱ ምንም ስሜት እንደሌላትና ከእንግዲህ በኋላ ከሱ ጋር መሆን እንደማትችል ስትነግረውም ቴዲ ከእሷ ጋር ያለውን ግንኙነትና ወይም ደግሞ ስለጉል ስለ ጉል ጉዳዩ በፍጹም እንደማያገባው አስረግጦ ነግሯታል። ቴዲ ምንም እንደማያቅና ወይም ደግሞ ስለ እሷ ሕይወት ምንም እንዳያገባው ከነገራት በኋላም ሄለንም መሲ ጋር ሄዳ ለቶሚ ምንድን ነው የነገርሽው የነገርሽውን ነገር ካላወጣሽ ብላ እያስጨነቀቻት ነበረም። መሲም በጣም ግራ ገብቷትና በምትለው ነገር በጣም ግራ ተጋብታ እኔ ምንም አልነገርኩትም ስለምንድን ነው የምታወሪው ስለምንድን ነው የምታወሪው ስለምትዩ ነገር እኔ የጄ የለበትም ብትላትም ለቶሚ ከዚህ ቤት ውስጥ ብግላ ካንቺ ውጪ ምን ማንም ሊያወራውና ወይም ደግሞ የሆነ ሚስጥር ሊነግረው የሚችል ሰው ስለሌለ አውጪ ብላ በጣም እያስጨንቀቻት ነበረም። መሲህም ስለ ጉዳዩ ምንም እንደማታቅና ምንም እንዳላለችው ብትነግራትም፣ ለን ግን ካላወጣሽ ብላ አፋጣና አስጨንቀቃት ነበረም።